ጤና ይስጥልን ይህ ቁም ነገር ሚዲያ ነው። ካፒቴን ኢብራሂም ትራውሬ፣ ኮሎኔል አስሚ ጎይታ፣ ጄኔራል አብዱርሃማኒ ቲያሚ፤ እነዚህ ስሞች ከወደ ምዕራብ አፍሪካ ሀገራት የተዋወቅናቸውና መላው ዓለምም አጀንዳቸው አድርጓቸው የዘለቁ ናቸው። ማሊ፣ ኒጀር፣ ቡርኪናፋሶ ፋሶ፤ ሦስት አገራት፣ አንድ ታሪክ። ሦስቱም አምባገነን መሪዎቻቸውን በወታደራዊ ዓመፅ ያባረሩ ደግሞም መገኛቸው የሳህል ቀጠና በእስላማዊ አክራሪ ታጣቂ ቡድኖች እረፍት የተነሱ ናቸው። እነዚሁ ምዕራብ አፍሪካዊ ሀገራት በሦስት ዓመታት ጊዜ ብቻም ከአምስት በላይ ወታደራዊ መፈንቅለ መንግስትን እያስተናገዱም ናቸው። እናም ከ2021 እስከ 2023 ባሉት ጊዜያት ሦስት አብዮተኞች፣ ሦስት ወታደራዊ ማዕረግ ያላቸው ወጣት መሪዎች ወደ መንበሩ ዘልቀው ቀጥለዋል። ከሶስቱም ውስጥ ካፒቴን ኢብራሂም ትራውሬ የሚለው ስም ገኖ ይደመጣል። ይህንን ሰው ዳግማዊ ቶማስ ሳንከራ እያሉ የሚጠሩት ብዙዎች ናቸው። ብዙ የሚያመሳስሏቸው ነገሮችም አሏቸው። ቶማስ ሳንከራ በወታደራዊ መፈንቅለ መንግሥት ነበር ወደ ሥልጣን የመጣው። ልክ እንደ ካፒቴን ኢብራሂም ትራውሬ ዕድሜውም ሠላሳ አራት ነበር። ልክ እንደ ኢብራሂም ትራውሬ፣ ትራውሬ ከቶማስ ሳንከራ የወሰዳቸው የፓን አፍሪካኒስት ሐሳቦችም እንዳሉት ብዙዎች ይገልጻሉ። እነዚህንና ሌሎችን ሐሳቦች በመገጣጠም ነው ዳግማዊ ቶማስ ሳንካራ ሲሉ የሚጥሩት። እርግጥ ሦስቱም አብዮተኞች ነጻነትን የተራቡ የጃ ዙር አስተዳደርን ፈጽመው የጠሉ የሀገራቸውን ውድ ማዕድናትን ለሌሎች ሀገራት የሚችበችቡ የይስሙላ መሪዎቻቸውንም እየተጠየፉ ናቸው። እናም ሶስቱም አብዮተኞች የቀድሞ የቀኝ ገዥ የነበረችው ፈረንሳይ ጦሯን ከየሀገራቱ እንድታስወጣ በማድረግ ነበር የለውጥ ጉዞቸውን አንድ ብለው የጀመሩት። የአሜሪካንንም ጦር በተመሳሳይ ኢብራሂም ትራውሬ በሁለት ዓመታት ቆይተው የሀገሪቱን ጂዲፒ ከ18.8 ቢሊዮን ዶላር ወደ 22.1 ቢሊዮን ዶላር ከፍ ማድረግ የቻለም ከዓለም አቀፍ የገንዘብ አበዳሪ ተቋማትም ምንም አይነት ገንዘብ ያልተበደረ ልክ እንደ ቅዳሚው ተምሳሌቱ ቶማስ ሳንከራ ሁሉ የእርሱንም ጨምሮ የሀገሪቱን የሚኒስትሮችና የፓርላማ አባላትን ደመወዝ በ30 በመቶ በመቀነስ ለዝቅተኛ የመንግሥት ተቀጣሪ 50 በመቶ ደመወዝ የጨመረ ነው። ሀገሪቱንም ከውጭ ዕዳ ነፃ ያደረገ ነው። በቡርኪና በቡርኪናቢዎች ታሪክ ሆኖ የማያውቅ ሁለት ትልልቅ የቲማቲም ማቀነባበሪያ ፋብሪካዎችን እየተከለም ነው። ከዚህ በተጨማሪም የወርቅ ማጣሪያ ፋብሪካ እንዲከፈትና ያልተጣራ ወርቅ ወደ አውሮፓ ሀገራት ገበያ እንዳይላክም ማድረግ ችሏል። ትልልቅ የመንገድ ግንባታዎች፣ የባቡር ሀዲድ ዝርጋታዎች፣ አዲስ የአየር ማረፊያ ኤርፖርት ግንባታም በሁለት ዓመታት ጊዜ ብቻ የተከናወኑ ናቸው። ቡርኪናዎች በኢብራሂም ትራውሬ አስተዳደር ደስተኞች እንደሆኑ በየአደባባዮች በመውጣት ገልጸውላቸዋል። በውጭ ሀገር ያሉ ቡርኪናቢ ዲያስፖራዎችም ብቻ ፈረንሳዮችን ከሀገራችን አስወጣልን እንጂ እኛም ጓዛችንን ጠቅልለን ወደ ቤታችን ገቢዎች ነን ሲሉም አድምጠናል። የጂኦሎጂ ምርቁ ካፒቴኑና ፕሬዝዳንቱ ኢብራሂም ትራውሬም ብዙ የማይታመኑ ለውጦችን ለቡርኪናቢዎች እያበረከተ ቀጥሏል። በረሃብ ይቀጡ የነበሩ ዜጎቹን የሥራ ዕድሎችን በመፍጠር በልተው እንዲያድሩ ለማድረግ እየጣረ ይገኛል። ሰሪ ፈጣሪ የነበሩ የውጭ ኃይሎችን ጠራርጎ አስወጥቶ ፍጹም ሉዓላዊ ሀገር እንድትሆን የማድረግ ህልሙን ተያይዞታል አሁን አንዳንዶች እንዲህ ይሰጋሉ ትራውሬ አነሳሱ እንደ ሳንካራ እንደሆነ ሁሉ ፍጻሜውም እንደርሱ እንዳይሆን እያሉ እንዴት ካሉ ቶማስ ሳንካራም በምዕራቡና ቅኝ ገዢ በሆኑ ሀገራት አይወደድም ነበር ትራውሬም እንደዚያው እናም ካልተወደዱ ደግሞ እንዲገደሉ ሊደረጉ ይችላሉ ይህ ግን ለትራውሬ ጉዳዩ የሆን አይመስልም። እንዲህ ለሚሉት ቡርኪናቢዎች ደግሞ የትራውሬ መልስ አንድ ነው፣ ስለ እናንተና ስለ ሀገሬ መራራውንም ሞት እጎነጩ አለሁ ነው። ይህ የትራውሬ ቃልና ድርጊት የሚጣጣም በመሆኑ ቡርኪናቤዎች ልባቸውን ለእርሱ ለመስጠት ሲከብዳቸው አልታየም። ትራውሬን ከሥልጣን የማንሳት ሙከራዎች ከዚህ ቀደም ተሞክረው እንደነበር ሰምተናል። አሁን ወደ ቀይን ግዛት ዘመን እሊመልሱን ከሚፈልጉ ሀገራት ጋር ነው እየተዋጋን ያለነው። ደግሞ እርግጠኛ ሆኜ ልንገራችሁ፣ እናሸንፋችኋለን። እያየን ያለነውም እርሱን ነው። እና መከጎናችን ተሰለፉ እያለ ጥሪ እያቀረበ ነው። አብዮተኛው መሪ ምሪ በእርግጥ ትራውሬ ወደ ስልጣን እንደመጣ በብዙዎች ዘንድ ወጣት መሆኑና ልምድ ያለው ሰው ባለመሆኑ የመሪነት ብቃቱ ጥርጣሬ ውስጥ እንዲወድቅ አድርጎት እንደነበር ይታወሳል። ነገር ግን የተፈራው ሁሉ ሳይሆን ሰውየው በሁለት ዓመት ብቻም የሀገሪቱን የወደፊት ዕድል የሚወስኑ ትልልቅ ፕሮጀክቶችን መስራት ጀመረም። ከነዚህ ውስጥም በስምንት ሚሊዮን ዶላር የተገነባው የቲማቲም ማቀነባበሪያ ፋብሪካም እንዲሁም በሚሊዮን ዶላሮች ወጪ የተገነባው የወርቅ ማጣሪያ ፋብሪካን ጨምሮ የ55 ሆስፒታሎች ግንባታ ጅማሮ እንዲሁም የ50 ሺህ ከተማ መኖሪያ ቤቶች ግንባታ መጀመር ሰውየው ታምር እየፈጠረ ስለመሆኑ ማሳያዎች ናቸው። እናም ትራውሬ ጀግና አብዮተኛ የሚሉ የሙገሳ ቃላቶች ከዚህም ከዚያም እየጎረፉለት ቀጥሏል። ማንም የማይዘውራትን ማዕድኗንም የማያሸሹባትን ነፃና ፍጹም ሉዓላዊት የሆነች አገርን ለመፍጠር ነው ህልሜ። ለሱም ነው እየሰረው ያለሁት ይላል ኢብራሂም ትራውሬ። የማሊው አስሚም ሆነ የኒጀሩ አብዱርሃማ የትራውሬን ህልም ተጋሪ ሆነው በተመሳሳይ መስመር ሀገራቸውን ለማስጓዝ በመንገድ ላይ ናቸው። የችግራችን ምንጭ ነው ብለው ከለዩት የምዕራብ አፍሪካ ሀገራት የትብብር ማዕቀፍ ከሆነው ኢኳስም በይፋ ተለይተው የራሳቸውን አዲስ የትብብር ጥምረት መስርተዋል። ኢኳስ የሀገራችንን ማዕድናት አሳልፎ በመስጠት ቀጠናውን በእስላማዊ ታጣቂ ኃይሎች እንዲናጥና ድህነት እንዲስፋፋ ከማድረግ ውጪ ያመጣው ለውጥ የለምናም መለየትን መርጠናል ብለው ነው ሀገራቱ የተለዩት። ኢኳስ ሀገራቱ ከጥምረቱ እንዳይወጡና ሐሳባቸውንም እንዲያጤኑት እያለም ተደጋጋሚ ጥረት ቢያደርግም ሳይሳካለት ቀርቶ እነ ትራውሬ አስሜ ጎይታና እነ አብዱርሃማ ኒትያሜ የሳሃል ሀገራት ጥምረትን መስርተው የራሳቸውንም ፓስፖርትና ባንዲራ ይፋ አድርገው ቀጥለዋል። በቅርቡም የጋራ መገበያ ገንዘብ ይፋ እንደሚያደርጉ በመግለጽ ላይ ናቸው። አምስት ሺህ ያህል አባላት ያሉትንም የጋራ ጦር መስርተው የቀጠናው ፈተና የሆነውን የታጣቂዎችን ስጋት ለመቀልበስ እየሰሩ ስለመሆናቸው እየተገለጸ ነው። ወርቅ፣ ዩራኒየምና የጥጥ ምርት ሀገራቱ የታደሉት ሀብቶች ቢሆንም ከዚህ ቀደም ወደ ፓሪስ ሰዎች ካዝና እንጂ ወደ ቡርኪናቢዎች፣ ወደ ማሊዎችና ኒጀር ዜጎች ካዝናዎች አይገባም ነበር። እናም ሰዎቹ በዚህ ቁጭት ነውና ወደ መንበሩ የመጡት። አሁን አንዳች የሚያስቆመን ምድራዊ ኃይል አይኖርም በሚል ቀጠናውንና ሀገሪቱን ለመለወጥ እየተጉ ነው። አፍሪካ ከዚህ ቀደም አብዮተኛ መሪዎችን አይታ ታውቃለች። ነገር ግን እነዚህ አብዮተኛ መሪዎች ህልማቸውን በሙሉ እውን አድርገው አላለፉም። ምክንያቱም ጥቅማችንን ነክተዋል የምንላቸውንም አያድርጉም በሚሏቸው ሀገራትና መሪዎች እንዲነሱ ሆነዋልና ነው። አሁን ኒጀር፣ ማሊና ቡርኪና ፋሶ ዘመናትን አለቃ ሆና ስታስተዳድራቸው ከነበረችው ፈረንሳይ ነፃ መሆናችንን አረጋግጠናል እያሉ ነው። ሩሲያ ደግሞ አዲሷ የጦር አጋር የሆነች ትመስላለች። እነዚሁ የሳህል ሀገራት ጥምረት ከሩሲያው የጦር ካምፓኒ ቫግነር ጋር በወታደራዊ ጉዳዮች ዙሪያም አብረው ለመስራት ስምምነት ማድረጋቸው ይታወቃል። አንዳንዶች ይህንን ሁኔታ ተረኛዋ የማዕድን ዘራፊና የጃዙር መሪ ሩሲያ እንዳትሆን እያሉ ስጋት ቢጤ ሲያነሱ ይሰማሉ። እነ ኢብራሂም ትራውሬ ግን ያ ዘመን ተመልሶ ላይ መጣም እኛም ተመልሰን ላንተኛ፣ አሁን በስራ ላይ ነን፣ ብቻ እንተባበር እንጂ በዚህ ሐሳብ እንዳይገባችሁ እያሉ ወደፊት ቀጥለዋል።